ሀገራዊ ምክክር የውይይት ባህል የሚጎለብትበት መሆኑን የአጀንዳ ማሰባሰቢ ምክክር ምዕራፍ ተሳታፊዎች ተናገሩ። ትናንት የተጀመረው የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰቢ ምክክር ምዕራፍ ዛሬም ቀጥሏል። በሚሌኒየም አዳራሽ እየተካሄደ በሚገኘው በዚህ መድረክ የያዟቸውን አጀንዳዎች በነጻነት እየተወያዩባቸው መሆኑን ወኪሎች ተናግረዋል። መድረኩ የውይይት ብሎም የምክክር ባህልን የሚያሰፋ መሆኑን ተናግረዋል። የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ ምክክር ምዕራፍ አጀንዳዎቻቸውን በነጻነት እንዲያነሱ ያስቻላቸው መሆኑንም ገልጸዋል። በዚህ መድረክ ከ ስምንት መቶ በላይ ተወካዮች እየተሳተፉ መሆኑን ከሀገራዊ ምክክር ኮሚሽን ያገኘነው መረጃ ያመላክታል። ክቡራን ተመልካቾቻችን በዚሁ ጉዳይ ላይ ተጨማሪ መረጃውን ሊያደርሰን ሪፖርተራችን ወንዶሰን አፈወርቅ በቀጥታ መስመራችን ላይ ነው የሚገኘው። ወንዶሰን እንዴት ውልሃል? በዚህ በአንተ በተገኘህበት መድረክ ላይ በተወካዮች በኩል እየተነሱ ያሉ ሀሳቦች እንዴት ያሉ ናቸው? መልካም ብሩክ፣ ቀደም ሲል ለአንተም ስታነሳ እንደነበረው በዚህ በሚሊኒየም አዳራሽ የፌዴራል የተቋማት እንዲሁም ደግሞ ማህበራት የአጀንዳ ማሰባሰብ ምዕራፍ እየተከናወነ ነው የሚገኘው። መድረኩ እንግዲህ የተለያዩ አካላት በዚህ መድረክ ላይ የተሳተፉ ነው የሚገኙት። ትናንትና ነው የጀመረው እንደምናስታውሰው። ኢቲቪም በዚህ ጉዳይ ዙሪያ ሽፋን ሲሰጠው ነበርና ከዚህ ጋር ተያይዞ የተወካዮችን እንዲሁ የማነጋገሩ እድልን አግኝተናል። ፖለቲከኞች፣ የሃይማኖት አባቶችን እንዲሁ ስናነጋግራቸው ነበር እና ይዟቸው የመጡ የተለያዩ ጉዳዮች አሉ፣ ሀሳቦች አሉ። እነዚህን ሀሳቦች በነጻነት እያነሱ የሚገኙበት መድረክ እንደሆነ አንስተዋል። ከዛ በተጨማሪነት እንደው የመወያየት ባህሉን በደንብ ማዳበር ብንችል ኖሮ በጣም ብዙ በጋራ ልንሰራ የምንችላቸው የምንግባባቸው ጉዳዮች እንዳሉም ጭምር እየተረዳንበት ነው ሲሉም ሲያነሱ የነበሩበት ነው። ከዛ በተጨማሪነት ይሄ በሀገሪቱ እየተካሄደ የሚገኘው የሀገራዊ ምክክር እንግዲህ ሀገሪቱን ካለችበት ችግር ያለፉ ስህተቶችን ከማስታከል ተወያይቶ እንዲሁ መፍትሄዎችን ከመጠቆም አንጻር ጭምር ትልቅ አስተዋጽኦ የሚኖረው ስለመሆኑም ጭምር ያነሱ በት ነው። የፖለቲካ ፓርቲ ሰዎችም እንዲሁ ከዚሁ ጋር ተያይዞ የተለያዩ ሀሳቦችን አንስተዋል። በተለይ ሀገርን በማሻገር የጋራ መግባባትን ከመፍጠር አንጻር ትልቅ አቅም የሚሆን መድረክ እንደሆነም ነው ሲያነሱ የነበረው ማለት ነው። ከዚህ መድረክ ጋር ተያይዞ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አራያ እዚህ አጠገቤ ይገኛሉ። ከእሳቸው ጋር አጠር ያለ ቆይታ አድርጋለሁ። አመሰግናለሁ ፕሮፌሰር እንደ አጠቃላይ መድረኩ ላይ እየተነሱ ያሉ ሀሳቦች ምን ይመስላሉ? እንግዲህ ከአሁን በፊት ያደረግነው ከወረዳ ጀምሮ በክልል እና ሁለቱ ከተማ መስተዳድሮች ሂደትን የሚመስል ነው። የፌዴራል ሂደቱም እንግዲህ የፌዴራል ተቋማት ተወካዮች፣ ሶስቱም የመንግስት አስፈጻሚዎች ወይም የመንግስት አካላት እና የተለያዩ ፌዴራል ተቋማት እንዳልከውም፣ ፖለቲካ ፓርቲዎች፣ የአካል ጉዳተኞች፣ ሴቶች፣ ወጣቶች እያለ ሰላሳ ስምንት የሚሆኑ ተቋማት ናቸው እዚህ ስብሰባ ላይ የተገኙት። በዚህ ስብሰባ ላይ የቀድሞ የክልልና የፌዴራል መንግስት መሪዎችም ተገኝተዋል። እንዳውም ዛሬ የትግራይ ክልል ጊዜያዊ መስተዳድር ሌተናል ጄኔራል ታደሰ ወረደም ተገኝተዋል፣ እና ይሄ ደግሞ የክልል ተሳታፊዎችን ቁጥር ቢያንስ በፌዴራል ደረጃ ወደ 12 ያደርሰዋልና መልካም ጅማሮ ነው። በተለይ ወደ ትግራይን ስናስብ በውጭ የሚኖሩ ኢትዮጵያውያን በተለምዶ ዲያስፖራ የሚባሉትን ስናስብ እንግዲህ የሚቀሩን ስራዎች እነኚህ ስለሆኑ ዛሬው አጀማመር በጣም ጥሩ ነው። ትናንት ጥሩ ሄደዋል። ዛሬ ብዙ አጀንዳዎች ተነስተዋል። እነኛ አጀንዳዎች እንግዲህ ከሌሎች ከክልል እና ከወረዳ ጭምር ከመጡ አጀንዳዎች ጋር አብረው ይደማመሩና ከዛ ውስጥ ነው እንግዲህ ነጥረው ወጥተው ለኢትዮጵያ ሀገራዊ ምክክር ጉባኤ የሚዘጋጀውና ዛሬ እንግዲህ ሁሉም በባለቤትነት ጠዋት ወጥተው እስከ መሳሳት ድረስ ማታ ድረስ ታዋቂ ሰዎች አሉ። የሃይማኖት ተቋማት መሪዎች አሉ። ሁሉም የማህበረሰብ ክፍል በፌዴራል ደረጃ ያሉበት ስለሆነ እንግዲህ እስካሁን እጅግ በጣም በጥሩ ሁኔታ እየሄዱ ነው። አሁን ውይይቶቻቸውን በፈረንጅኛው ኮንሶልዴት እያደረጉ ወይም ወደ አንድ እያስታረቁ እያሰባሰቡ ነው እና ሙሉ በሙሉ ከጨረሱ በኋላ ነገ ጠዋት የፌዴራል ተቋማት በአጠቃላይ መንግስትንም ጨምሮ የሚያቀርቡበት ይሆናል። እንግዲህ ይሄ ቅድም እንዳልኩት ሁሉም የክልል ርዕሳነ መስተዳድር የተገኙበት ጥቂት ምናልባት አንድ ወይ ሁለት በከፍተኛ የስራ ሁኔታ ካልሆነ በስተቀር ተሳትፎ እጅግ በጣም የሚያስደስትና የኔ ብለው እየተሳተፉበት ያለው የፕሮግራም ሂደት ነው። እያስተዋልክ ያለሁት ቀደም ሲል ከሃይማኖት አባቶችም ጋር ከፖለቲከኞችም ጋር እንዲሁ የተለያዩ ጉዳዮችን ሳነሳ ነበር። በተለይ የጋራ የሚያደርጉን በጣም ብዙ ነገሮች እንዳሉም የተገነዘብንበት መድረክ ነው ጭምር ሲሉ ነበርና እንዲ እንደ ሀገር ኢትዮጵያ ምን ታተርፍበታለች ከዚህ መድረክ ብለን እናንሳ። እንደ ሀገር ኢትዮጵያ በዚህ ከቀጠል ኢትዮጵያ የምታሸንፍበት ሂደት ነው የሚሆነው ለምን ሌሎች የማሸነፊያ ሂደቶችን ያስተውለናል፣ አይተናቸዋል። ሌሎች የማሸነፊያ ሂደቶች አንዱን አሸናፊ ሌላውን ተሸናፊ የሚያደርጉ ነው። ታሪክም የህይወት ልምዳችንም እንደሚያሳየን ዛሬ ተሸናፊ የሆነ ነገ አሸናፊ እንደማይሆን ምንም ማረጋገጫ የለንም። ያስተዋል ነውም ይህንን ነው። በዚህ ግን የዳያሎግ ሂደት ወይም የምክክር ሂደት ውስጥ ግን ሁላችንም ተግባብተን እንድንወጣ የሚያስችለን ነው። ስለዚህ ኢትዮጵያ ታተርፍበታለች። የኢትዮጵያ ሕዝቦች እየተነጋገሩ ነው። ስለ ኢትዮጵያ ሕዝቦች ስናነሳ ቀበሌ፣ ወረዳ፣ ታች ያሉ አርብቶ አደሮቻችንን፣ አርሶ አደሮቻችንን፣ ሴቶች፣ እህቶች፣ እናቶች፣ ልጆቻችንን፣ ወጣቶቻችንን፣ አካል ጉዳተኞች፣ ሁሉንም ማሰብ አለብን እና ሁላችንም አሸንፈን በኢትዮጵያዊነት እንውጣ ከተባለ ያለን ብቸኛ አማራጭ በእኔ እምነት ዳያሎግ ነው እና ይሄ ጥሩ ጅማሮ ነው። እስካሁን ሁሌም እንደምንለው ኢትዮጵያ እየመከረች ነው። ስለዚህ አሁን መምከሯን ቀጥላለች። ይሄ የመምከር ሂደቱ ሁሉም ጋር የዲያስፖራውንም የትግራይንም እና ሌሎችም እስካሁን ወደ መድረኩ ያልመጡትንም ወገኖቻችን ሙሉ በሙሉ ስናካትት ኢትዮጵያ አሸንፋ የምትወጣበት ሂደት ነው ብዬ አምናለሁ። አመሰግናለሁ። እኔም አመሰግናለሁ። እንግዲህ ቀደም ሲል እንዳደመጥከው ብሩክ የተለያዩ ጉዳዮች የተነሱበት ያለው መድረክ ነው። የፌዴራል ተቋማት እንዲሁም ደግሞ ማህበራት እየተሳተፉ የሚገኙበት ነው። ተጽዕኖ ፈጣሪ ግለሰቦች፣ ፖለቲከኞች፣ ሌሎች ሌሎችም እንዲሁ በስፋት የተሳተፉበት ያሉበት መድረክ ነውና ከዚህ መድረክ እንግዲህ ብዙ ነገሮች ይጠበቃሉ። ትናንትና ነው የተጀመረው። በነገው ዕለት ይህ የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ ምዕራፍ የምክክር መድረክ እንግዲህ በነገው ዕለት ይጠናቀቃል ማለት ነው። ወንዶ ሰናፈወርቅ ሰፋ ላለው መረጃ እጅግ አድርጌ አመሰግናለሁኝ። ባለህበት ጥሩ ጊዜ ይሆነለህ።